ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንጓላችሁ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ሊደርሳችሁ እያልን የዕለቱን ልዩ የትንታኔ መረጃችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን እየጋበዝን በቀጥታ ወደ ትንታኔ መረጃው እናመራለን። እስከ መጨረሻው ቆይታችሁ ከጣና ቴሌቪዥን ጋር ከሆነ በሰዓቱ ልዩ ትንታኔ መረጃችን ከምትሰሟቸው ሐሳቦች መካከል የተወሰኑትን እናስደምጣችኋለን። የብልጽግናው አገዛዝ ነጭ ዝሆን አድላቢ ነው የሚሉት የፖለቲካ ትንታኞች፣ ይህንን ስርዓት ማስወገድ አገርን ከመፍረስ መታደግ ብቻ ሳይሆን ኢትዮጵያንም ከማትወጣው ዳይ መጠበቅ ኃላፊነት ነው። ይህ ስርዓት ጥቅም በሌላቸው ነገር ግን ወጪያቸው የበዙ ስራዎች ላይ ትኩረት በማድረግ የገጽታ ግንባታው ላይ ብቻ የሚያተኩር ነው። አጠቃላይ ስርዓቱ የቆመው እንደ ነጩ ዝሆን የአገር ሀብት አውድሞ ነው ብለዋል። እንደ ማንኛውም ዜጋ ሁኜ ስመለከተው አገዛዙ ወርዶ ወርዶ ኢትዮጵያን እንደ ሀገርና የኢትዮጵያ ህዝብም እንደ ተሳሰረ ህዝብ ይቀጥሉ ይሆን? የአገሪቱ ሚና ሊታደስ የሚችልበት ሁኔታ ይፈጠር ይሆን? ድህነትን በተለይ ረሃብን ለመቅረፍ እንችል ይሆን? ሰላምና እርጋታ ይፈጠር ይሆን? ይህንን ሁሉ መሰረታዊና መዋቅራዊ ጥያቄ በቅንነት የሚያስተናግድ መንግስት ይኖር ይሆን? እዚህ ድረስ የሚዘልቅ ሀገራዊ ስጋት ያደረሰን የዚህ አገዛዝ ፖለቲካዊ ክህደት ነው። ይህ ሁሉ ቀውስ ሲካሄድ የኢትዮጵያ መገናኛ ከፍተኛ ብዙሃን ሽፋን እንዳይሰጡ ተገደዋል። ዘራፊዎች፣ ቀማኞች፣ የመንግስት የደህንነት አባላት፣ ሚልሻዎች ወዘተ በተራው ህዝብ ላይ ታይቶና ተሰምቶ በማይታወቅ ደረጃ ግፍና በደል ያካሂዳሉ። የጸጥታው ሁኔታ ደግሞ እንደሚታወቀው ነው። ለተከታታይ አምስት ዓመታት ያለማቋረጥ በጦርነት ውስጥ የገባ አገር ሆኗል። በተለይም በአማራ ህዝብ ላይ የተከፈተው ጦርነት የኦህዴድ ብልጽግና አገዛዝ በአማራ ህዝብ ላይ ያለውን ጥላቻ በግልጽ ያሳየ ነው። በክልሉ ምንም አይነት የጸጥታና የፖለቲካ ስጋት የሚሆን ኃይል በሌለበት ነፍጥን እየወዘወዙ ናግጠመኝ ብሎ ጥሪ ያቀርበው አገዛዙ በአማራ ህዝብ ላይ ያለውን ስር የሰደደ ጥላቻ ያመላከተ ነበር። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የትንታኔ ዘገባችን በዚህ ጉዳይ ላይ የሚያጠነጥን ሆኖ ቆይታውን ከእናንተ ጋር ያደርጋል። የዩቲዩብ ቻናላችን በቋሚነት ሰብስክራይብ እያደርጋችሁ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ትንታኔው እናምራለን። የአማራን ህዝብ ለተራዘመ መከራና ለበዛ ፈተና የዳረገው የወዲድ ብልጽግናው አገዛዝ ያደረሰውን ግፍ አስመልክቶ በዓለም አቀፍ ተቋማት መጋለጥ ጀምሯል። በቅርቡ አምነስቲ ኢንተርናሽናል ያወጣው ሪፖርት የሚታወስ ሲሆን ፍሪደም ሃውስ ደግሞ ሰሞኑን በዚሁ ጉደኛ አገዛዝ ላይ የተፈጸሙ ጉዶችን ዝርዝሯል። ፍሪደም ሃውስ ምንም እንኳን የአማራን መከራ በብዛት ባያቀርበውምና የአማራን ታሪካዊ ርስቶችም ክህደት ቢፈጽምባቸውም ቅሉ የብልጽግናው ነውረኛ ስርዓት የጦር ወንጀለኝነት ግን በስፋት መዳሰስ ችሏል። የህወሓት ዘመን አብቅቶ የኦህዴድ ዘመን ወደ ዙፋን ሲመጣ የነበረው የህዝብ ተስፋና የተገባው ቃል እንዲህ ባክኖ የቀረበት ምክንያትም ሆነ አሁን እንደ አገር ለደረስንበት አደጋ ቁልፍ ምክንያት የአብይ አህመድ መንግስት ብቻውን መጠየቅ የለበትም። ከዚህ ይልቅ አምባገነንን ለማዋለድ የተመቸ ማህበረሰብ ስላለ ህዝብም እንደ ህዝብ ሊጠየቅ ይገባዋል፣ የሚሉ ምሁራን አሉ። በዚህ አስተያየት ከማይስማሙበት ምሁራን መካከል ዶክተር አክሎግ ቢራራ አንዱ ናቸው። አንጋፋው ምሁር የራሳቸውን ምልከታና የብልጽግናውን ድርጊት አመሳክረው ባቀረቡት ሐሳብ እዚህ ደረጃ የደረስነውና እንደ ህዝብም ተስፋ ያጣ ነው፣ ምን አይነት የፖለቲካ ውጥረት ክደትና ክስረት ተከስቶ ነው? ሲሉ በመጠየቅ ይጀምሩና በተለይም የፖለቲካ ክደቱ ያደረሰውን ጉዳት ሲገልጹም እንደ ማንኛውም ዜጋ ሁኜ ስመለከተው አገዛዙ ወርዶ ወርዶ ኢትዮጵያን እንደ ሀገርና የኢትዮጵያ ሕዝብም እንደተሳሰረ ሕዝብ ይቀጥሉ ይሆን? የሀገሪቱ ሚና ሊታደስ የሚችልበት ሁኔታ ይፈጠር ይሆን? ድኅነትን በተለይ ረሃብን ለመቅረፍ እንችል ይሆን? ሰላምና እርጋታ ይፈጠር ይሆን? ይህንን ሁሉ መሠረታዊና መዋቅራዊ ጥያቄ በቅንነት የሚያስተናግድ መንግሥት ይኖር ይሆን? እዚህ ድረስ የሚዘልቅ ሀገራዊ ስጋት ያደረሰን የዚህ አገዛዝ ፖለቲካዊ ክደት ነው። በማለት የችግሩ ፈጣሪና ፈጻሚ የሁዲዱ አገዛዝ እንደሆነ አጽንኦት ሰጥተው ይገልጻሉ። መፍትሄው ስርዓታዊ ለውጥ ላይ ብቻ የተመሰረተ የሆነው የኢትዮጵያ መጻኢ ዕጣ ፈንታን በተመለከተ ፍሪደም ሃውስ በሪፖርቱ ሲያስቀምጠው፣ ደግሞ የጦር ቀውስ በሚካሄድባቸው የአማራና የኦሮሚያ ክልሎች ባለፈው ዓመት ተባብሶ ብዙ ዜጎች ተገድለዋል። ግዙፍ የግልና የማህበረሰባዊ ኢኮኖሚ ንብረት ሀብት ወድሟል። አገዛዙ ዜጎችን በጅምላ ያስራል፣ በጅምላ ይገርላል፣ ያሳደዳል፣ ከቀያቸው ያፈናቅላል። ዜጎች ከአንድ ቦታ ወደ ሌላ ቦታ እንዳይንቀሳቀሱ ያግዳል። በብዙ መቶ ሺህ የሚገመት ዜጋ ከቀያው እንዲባረር ያደርጋል። ዜጎችን አፍኖ ወይም እንዲታፈኑ አመቻችቶ ካልሆነም እንዲታፈኑ ፈቅዶ ካሳ እንዲከፍሉ ያደርጋል። ባያደርግም ይፈቅዳል፣ ባይፈቅድም ልክ እንደ ተራ ነገር ይህ የተለመደ ነው ይላል። ይህ ሁሉ ቀውስ ሲካሄድ የኢትዮጵያ መገናኛ ብዙሃን ሽፋን እንዳይሰጡ ተገድደዋል። ዘራፊዎች፣ ቀማኞች፣ የመንግሥት የደህንነት አባላት፣ ሚልሻዎች ወዘተ በተራው ህዝብ ላይ ታይቶና ተሰምቶ በማይታወቅ ደረጃ ግፍና በደል ያካሂዳሉ። ሲል የብልጽግናውን አገዛዝ ነውሮች ይዘረዝራቸዋል። በዚህ ደረጃ የተጋለጠው የብልጽግናው አገዛዝ ነውሩ ይህ ብቻ እንዳልሆነ ደግሞ አካዳሚያ የተባለው የጥናትና ምርምር ተቋም ገና ምኑን አይታችሁ ሲሉ የሚከተለውን ጉድ ይነግረናል። አካዳሚያ ከቀናት በፊት ኢትዮጵያስ ኢንተርናሽናል ሪሌሽንስ ኤንድ ናሽናል ሴኩሪቲ ፖሊሲ ኤንድ ፕራክቲስ በሚል ርዕስ ለንባብ ባበቃው የምርምር ሥራው ኢትዮጵያ በአፍሪካ ቀንድና በገልፍ ባሕረ ስላጤው ቀጠና የነበራት ተደማጭነት ቀንሷል፣ ጭራሽ የደህንነት ስጋት ወደ መሆንም እየተሸጋገረች ነው ሲል ዘግቧል። ጥናቱ ይቀጥልናም ይህ ሁኔታ ለዜጎቿ ፈታኝ እየሆነ መምጣቱን ይገልጻል። ቀደም ሲል ዶክተር አክሎግ በትንታኔያቸው ኢትዮጵያውያን በአገራቸው እየደረሰባቸው ያለውን አፈና፣ መጠነ ሰፊ ሰቆቃና መከራ ስርዓቱ የወለደው ነው ሲሉ መግለጻቸው ይታወሳል። ከዚህ የአካዳሚያዊ ምርምር ሥራ የተገኘው መረጃ የሚያመላክተውም ተመሳሳዩን ነው የኢኮኖሚ ቀውስና ስር የሰደደ ድህነት፣ የዜጎች የሥራ ዋስትና ማጣት፣ ነዋሪው በከባድ የኑሮ ውድነት መፈተንና ገበያው በራሱ ጾመኛ መሆኑ፣ የዋጋ ግሽፈቱ ጣራ መንካቱ፣ የአርሶ አደሩ የበዛ ፈተናና ምርት እንዳያመርት በጦርነት መጠመዱ፣ የአገዛዙ ቁንጮዎች የሚፈጽሙት የገንዘብ ብክነትና የመሳሰሉት ችግሮች የአገሪቱን ኢኮኖሚያዊ ቀውስ የከፍ አድርጎታል። የጸጥታው ሁኔታ ደግሞ እንደሚታወቀው ነው። ለተከታታይ አምስት ዓመታት ያለማቋረጥ በጦርነት ውስጥ የገባ አገር ሆኗል። በተለይም በአማራ ህዝብ ላይ የተከፈተው ጦርነት የኦሕዴድ ብልጽግና አገዛዝ በአማራ ህዝብ ላይ ያለውን ጥላቻ በግልጽ ያሳየ ነው። በክልሉ ምንም አይነት የጸጥታና የፖለቲካ ስጋት የሚሆን ኃይል በሌለበት ነፍጥን እየወዘወዙ ና ግጠመኝ ብሎ ጥሪ ያቀረበው አገዛዙ በአማራ ህዝብ ላይ ያለውን ስር የሰደደ ጥላቻ ያመላከት ነው። በአጠቃላይ በኢትዮጵያ ያለው ጦርነት ያስከተለውን የጉዳት መጠን አንጋፋ መሆር ሲገልጹት በአሁኑ ወቅት በዝቅተኛ ሲገመት ሰባት ሚሊዮን ወጣት ኢትዮጵያውያን ከትምህርት ገበታ ውጭ ናቸው። እነዚህ ወጣቶች ወደፊት የሚኖራቸው እድል ምንድን ነው? ከሀገራቸው መሰደድ፣ ለልመና መዳረግ፣ ወይስ ህገ ወጥ ሥራ መሥራት ሲሉ ጦርነቱ ያስከተለውን ሰብዓዊ ጉዳትና ቀጣይ አሳሳቢ ሁኔታ ይገልጻሉ። ይህ የጦርነት ጉዳት በአማራ ህዝብ ላይ ብቻ ያደረሰውን በተመለከተ ዶክተር አክሎክ ሲቀጥሉ የኢትዮጵያ ሰብዓዊ መብት ኮሚሽን በቅርቡ ባወጣው ዘገባ በአማራው ክልል የሚካሄደው ጦርነት በብዙ ሚሊዮን የሚገመት ህዝብ ጎድቷል። ምንም እንኳን ቃል አቀባዩ ለገሰ ቱሉ በዚህ ክልል ሰላምና እርጋታ አለ ብሎ ቢዋሽም፣ እውነቱና ሐቁ የሚያሳየው ግን ከአራት ሚሊዮን በላይ የአማራ ወጣቶች ከትምህርት ገበታ ውጭ እንደሆኑ ተራ ዜጎች በተለይ ወጣቶች በጅምላ እንደሚታሰሩ ረሃብ እንደተከሰተ በድሮን የሚደረገው ጥቃት እንደቀጠለ የረሃብተኛው ህዝብ ቁጥር እንደጨመረ ነው። ይህ ሲሆን ገዢው መንግሥት አማራውን ከአማራው ጋር በጎጥ እየለያየ እንዲዋጋና እንዲገዳደል በማድረግ ላይ ይታያል። ይህ ችግሩን ያባብሰዋል እንጂ አይፈታውም ይላሉ። አልጀዚራ በበኩሉ ኤፕሪል 22 ባወጣው ዘገባ የተባበሩት መንግሥታት ድርጅት በኢትዮጵያ ከ650 ሺህ በላይ አስቸኳይ የምግብ እርዳታ ፈላጊዎችን ምግብ ማድረስ አልቻለም። ለዚህ ደግሞ ምክንያቱ የጸጥታ ችግርና የገንዘብ እጥረት ነው ብሎ አስነብቧል። በዚህ ደረጃ ዓለም የሚዘባበትባት ኢትዮጵያ በዚህ ብቻ አይብቃሽ ተብላለችና ሰሞኑን ደግሞ ሌላ ጀሮን ጭው የሚያደርግ ዜና ከፓርላማው ወጥቷል። በአንድ አምባገነን ግለሰብ ዘዋሪነት የሚመራው ብልጽግና ፓርቲ ብቻውን በተቆጣጠረው ፓርላማ ውስጥ የመንግሥት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የሚባል ንዑስ ቡድን አለ። ለዚህ ኮሚቴ ሪፖርት ያቀረበው የኢትዮጵያ ኢንዱስትሪ ፓርኮች ልማቶች ኮርፖሬሽን የሚባለው ተቋም በኢንዱስትሪ ፓርኮች ሥራ ያቆሙ የውጭ ኢንቨስተሮች ማሽኖቻቸውን ይዘው ወደ ሌላ አገር ለመሄድ ጥያቄ አቅርበዋል እኛ ግን የሰጠናቸው ምላሽ ከመቀሌ፣ ኮምቦልቻ፣ ደብረ ብርሃንና ሰመራ ኢንዱስትሪ ፓርኮች መስራት ካልቻላችሁ አዳማ ኢንዱስትሪ ፓርክ ገብታችሁ እንድትሰሩ እድሉን እንፍጠርላችሁ ብለን ለማሳመን ሞክረን ነበር ሲሉ የኮርፖሬሽኑ ምክትል ሥራ አስፈጻሚ አቶ ካሚል ኢብራሂም ተናግረዋል። አማራ ትግራይና አፋር ውስጥ ማምረት ካልቻላችሁ ወደ ኦሮሚያ ክልል እናዛውራችሁ የሚለው የምክትል ሥራ አስፈጻሚው ንግግር በርካቶችን ያስገረመ ብቻ ሳይሆን ያስደነገጠም ነበር። በዚህ መጠን የሌሎች ክልሎችን ሰላም እያወኩና እየበጠበጡ ወደ አንድ ክልል አምራች ኩባንያዎችን መሳብ የለየለት ዘረኝነት ብቻ ሳይሆን አፓርታይዳዊነት ነው የሚሉት የፖለቲካ ተንታኞች፣ ኢትዮጵያ በጦርነት የምትታመሰው በዚህ መንገድ በሚደረግ የአንደኛው ክፍለ ዘመን አፓርታይዳዊ አገዛዝ ገደብ የለሽ ስግብግብነት የተነሳ ነው ሲሉ ሐሳባቸውን ሰጥተዋል። ተንታኙ ሲቀጥሉም በኢትዮጵያ መብቱና ሀብቱ አስተማማኝ ያልሆነበት ሸክሞ የበዛበት የኢትዮጵያ ሕዝብ ይህንን አፋኝና ለሰው መብት ደንታ የሌለው አገዛዝ በአንድነት ሆኖ ካላስወገደው በስተቀር ፍሪደም ሃውስ፣ አምኒስቲ ኢንተርናሽናል፣ ጂኖሳይድ ዋች፣ ላምኪን ኢንስቲቱት ኦፍ ጂኖሳይድ ፕሪቨንቴሽን እና ሌሎች ተቋማት በተከታታይ የሚያወጧቸው ዘገባዎች እየተባባሱ እንጂ እየተሻሻሉ የሚሄዱበት ሁኔታ አይታይም። ኢትዮጵያ በፍሪደም ሃውስ ዘገባ ከ118 እርከን የወረደችበት ምንም አስገራሚ ሆኖ አላየውም። እንዲያውም ዘገባው ለጋስ ነው ብለዋል። የብልጽግናው አገዛዝ ነጭ ዝሆን አድላቢ ነው የሚሉት የፖለቲካ ተንታኞች ይህን ስርዓት ማስወገድ አገርን ከመፍረስ መታደግ ብቻ ሳይሆን ኢትዮጵያንም ከማትወጣ ውዳ የመጠበቅ ኃላፊነት ነው። ይህ ስርዓት ጥቅም በሌላቸው ነገር ግን ወጫቸው የበዙ ስራዎች ላይ ትኩረት በማድረግ የገጽታ ግንባታው ላይ ብቻ የሚያተኩር ነው። አጠቃላይ ስርዓቱ የቆመው እንደ ነጩ ዝሆን የሀገር ሀብት አውድሞ ነው ብለዋል። ተንታኙ ይቀጥላሉ። ህዝብ የሥልጣኑ ባለቤት መነሻና መሠረት መሆኑን በይፋ ያስታውቅ። ለምሳሌ ሰሞኑን የሕክምና ባለሙያዎች የሚያደርጉትን ሰላማዊ ሰልፍ አገር አቀፍ አድርጎ ይነሳ። በዚህ ንቅናቄ አስተማሪዎችም የጸጥታ መዋቅሮ ሠራተኞቹም ሆኑ ሌላው ሲቪል ሰርቫንት ተሳታፊ በመሆን ሸክሙ በቃኝ ማለት አለበት ሲሉ ምክረ ሐሳባቸውን ሰጥተዋል። ሌላኛው አስተያየት ሰጪ የፖለቲካ ተንታኝ በበኩላቸው ፋኖ፣ ዲያስፖራ፣ የሚዲያ ባለሙያዎችና በአገር ቤት የሚገኙ የጸጥታ መዋቅሩ ኃላፊነታቸው ላቅ ያለ ነው ይላሉ። ተንታኙ ሐሳባቸውን ሲያብራሩም የከተማ ትግልና ህዝባዊ እምቢተኝነት ከትጥቅ ትግል በፈጠነ መልኩ የለውጥ መንገድን የሚያመላክቱ ናቸው። በመሆኑም የተጀመረውን የሐኪሞች ንቅናቄ የፋኖ ታጋዮች፣ የዲፕሎማቲክ ማህበረሰቡ፣ የሚዲያ ባለሙያዎችና የጸጥታ ኃይሉ ቅንጅት ፈጥረው ሊታገሉ ይገባቸዋል። ምክንያቱም ይህ ስርዓት የለየለት ጨካኝ ከመሆኑ የተነሳ ለየትኛውም ብሔረሰብ፣ ሃይማኖት፣ ጾታና የሙያ ዘርፍ የሚጠቅም አይደለም በማለት የብልጽግናውን አገዛዝ ሁሉም ኢትዮጵያዊ በጋራ ሊታገለው እንደሚገባ ተናግረዋል። ሁሉም ኢትዮጵያዊ እጣ ፈንታው አንድ ነው የሚሉት የፖለቲካ ተንታኙ የከተማ ትግል ኃላፊነት በሚሰማቸው ግለሰቦችና ድርጅቶች ሊመራ ካልተቻለ ውጤቱ አገርን የሚያፈርስ ሊሆን ይችላል። በመሆኑም ኃላፊነት በሚሰማቸው ግለሰቦችና ድርጅቶች እየተመራ ንቅናቄው ሊካሄድ ይገባዋል። ምክንያቱም ሁሉም ኢትዮጵያውያን እጣፈንታቸው የተስተካከለ የሚሆነው በዚህ ስርዓት መውደቅ ላይ ነው ብለዋል። የቀድሞው የሰላም ሚኒስትር ዴታ ታየ ደንዳ እንዳ ኢትዮጵያና ኢትዮጵያውያን እፎይ የምንለው በዚህ ስርዓት መቃብር ላይ ነው ሲሉ በማኅበራዊ ትስስር ገጻቸው መግለጻቸው አይዘነጋም። በመሆኑም ኢትዮጵያውያን በጋራ ትግላቸው የጋራ መንግሥታቸውን ሊመሠረቱ እንደሚገባ በርካታ ምሁራን አስተያየታቸውን እየሰጡ ነው። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለዕለቱ የተሰናደው ልዩ የትንታኔ መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።